ሰላም፣ ጤና ስጥልኝ ውድ አድማጮቼ፣ እንዴት ናችሁ? በጣም ደህና ነኝ እኔ ያው። ትላንትና የአቤል ህይወት በብሩክ በመትረፉ ሁላችንም ደስታችን የገለጽበት መንገድ አለ። ዛሬ ደግሞ በጣም በሚገርመው የንስር ዐይን ልዑል ባቀረበው የአቤል እንግዲህ እግሩ ለግሩ ስር ቁጭ ብሎ ለነገሩ ድሮውንም ብለናል አድማጮቼ ይሄ ነገር የተጸነሰሰ ነገር ነው። ልዑልና አቤልን ለመለያየት የተደረገ ነገር ነው ብለን ነበር። መጀመሪያው ራሱ ጥንስሱ ማለት ነው። ለዛም እንግዲህ ለአቤል እጅ ነው ተብሎ ከጎኑ ተቀምጦ የነበረው ጭራሽ አበበን አስጠፍቶ ደግሞ ጭራሽ ደብቆት ስንሰማ በጣም ይገርማል። እንግዲህ የሄዱበትን መንገድ ነው። አሁን ይህ የሚያሳየን ምን መሰላችሁ? እዚህ ጋ ማየት እንድታዩት የፈለግኩት እነዚህ ሰዎች ምን ያክል ምን ያክል በዙሪያው እንደነበሩ ምን ያክል አቤልን እንደው በሚገርም ሁኔታ ብሩክን ሰጠው ለዚህ በነበረው በመጨረሻ ጥስሳቸው ብሩክን አመጣለት። ግን እግር በግር ፈጣሪ የጠበቀው እግር በግር እነሱ በሚያደርጉት በማይታወቅ ሁኔታ ልባቸውን እየቀየረ ይሆን በምናምን ፈጣሪ ጠብቆት እችን ያክል ህይወት ሰጥቶታል። ይሄ እስከ ዛሬ ድረስ አቆይቶታል። ወደፊቱም ያቆየዋል። በነሱ ባሉበት ደረጃ ስታዩት እንዴት እስከ ዛሬ ይህን ልጅ ህይወቱን አላጠፉትም ነው ምለው። እኔ በራሴ በጣም ተአምር ነው። እንግዲህ ተመልከቱት፣ ይሄ አይታችሁታል፣ ልዑልን ሲሳደብ እንደዛ ሲናገር ለመለያየት። ለምን ልዑልና እንደዚህ ግሩፕ ከሆኑ ሁሌም እንደምለው ነው ያ ሊያሸንፏቸው ይችላሉ። አንድ ሰው ከጣሉ ግን አንዱን ደግሞ መጠለያ ያቀታቸው በተናጠል ሊነጥሏቸው ነበር ያሰቡት። ግን ይኸው ወንድማችን ልዑል ወይም ብሩክ ወይም አቤል የቀላል ሰው እንዳልሆኑ እያሳዩአቸው ነው። ፈጣሪ ደግሞ ከነሱ ጋር ነው። እናያለን፣ እያንዳንዳቸው ይለቀማሉ። እስኪ ለማንኛውም እችን ቪዲዮ አይተን ተመልሰን እስኪ ስለሱ ንገሪ። ምን ብሎሻል? ማን ነው አለሽ? አብሮት የመጣውን ሰው እየራስ ታውቀው የለ ያቀዋ ነው። እስኪ ቢያውቀው አበበ ነው የሚወርሽ። ምን ብሎ ነገረሽ? እንደ ምን ነው ያለ? አጎታችሁ ነው የመጣው ከሶስት ቀን በፊት። እሱን ሊያጠቁት የሚፈልጉ ሰዎች አሉ። ስለዚህ እኔም ሆንኩኝ እሱ እዚህ በማንም ሰው መኖሩን ለማንም ሰው እንዳትናገሪ ብሎኛል። እንግዲህ ሰማችሁት። ይሄ የማትያስ ወንድም ነው እንደምናቀው አጎቴ ነው ብሎ ነው እዚህ ደብቆት ያለው አበበን። አይገርማችሁም? እንግዲህ የሚገናኙበት ካስመለጠው በኋላ የት እንደሚገናኙ ተነጋግረው ነበር፣ የት እንደሚወስደው ያውቅ ነበር። አያችሁ፣ ለዛ ነው ምን ያክል ቅንብር ነበር ወያልኳችሁ። ግን ተመልከቱ እንግዲህ። ማን ነው የሚታመነው? ማን ነው የሚታመነው? ይሄ ደግሞ ወንድሙ የእሱ ወንድም እንደ እውነት ከሆነ እዚህ ጋር እንግዲህ ወንድሙን ለማጋለጥ ቀርቧል። እንግዲህ እንደዚህ ነው፣ አንዱ ሲከዳው አንዱ ያነሳል። እንግዲህ ምናልባት በዚህ በዚህ በወንድሙ ምክንያት ሁለቱም መናጤዎች ይገኙ ይሆናል። ግን በጣም ነው የገረመኝ። እስኪ ይህን ደግሞ ቪዲዮ አይተን እንመለስ። ወንድ ጓደኛዬ ባለ ቤስት ፍሬንዴ ባለ አይ አግኝተው አታቁም። ወንድና ተገናኝታችሁ አታቁም። እንግዲህ እዚህ ቪዲዮ ጋር እንደምታዩት የታምራት እናት አቤልን የወቀሱበት ነው። እንግዲህ አንድ እናት ልጅሽ ሞተች ስትባል ምንድን ነው የምትሆነው? አቤልን ጠርታ ትጠይቃለች። አንተን የገደልከው ወይስ ደግሞ ው ብላ ጎረቤትን ትጠራለች። ሴትዮዋ ድሮውንም በእርግጥ አሁን አቤል አውቆታል። ጎበዞ እንደም ሁሉን ነገር አውቆታል። ከሱም የሚያመልጥ የለም። ግን ሴትዮዋም ራሳቸው የወንጀለኛው ታምራት ተባባሪ ስለነበሩ በእንደዚህ መንገድ ወቅሰውት፣ ግን ልጃቸውን ደግሞ ለማስወጣት ዛሬ ባደረጉት እንትን እጅ ከፈንች ተይዛለች። እህትዬዋ እስኪ ህን ቪዲዮ እንስማና እንመለስ። ሲቀጥል ደግሞ ወንጀል ይሁን ከተ እንኳን ከተባለ ሰው ውጭ መሄድ ስለፈለገ እና ሳፖርት ስለፈለገ ታምራት በሕይወት አለ። ታውቃለህ? ልትነግሪኝ አይገባም። ያን ቀን የሚያሳየው ነው። ቴክስት ውሸት ነው። እንደምትመጣው ቀን ነው። ማስረጃ አይደለም። እኔ ጨርሼ የመጣሁት ነገር የተነገረኝ ነገር የእሱንም እንደነገርኩ በእሱ በኩል ሴቶችን ከተለያዩ ክፍል ሀገር ምናምን ያስመጣል። ደላሎች አሉት በስርዓት ማለት ነው እና ሴቶችን በቃ በቃ ምንም አያውቁ። እንዴት ነው ይሄ? ገና ንጹህ የሚባሉ ሴቶችን እንዲመጡ ያደርጋል። ከዛም በኋላ ሌስቢያን ምናምን ነው የሚሆኑት ሴቶቹ እና አምነውበት ነው የሚሄዱት። ስለዚህ አሁን አንቺ ከዚህ አምነውበት እዚህ የሚወጡበት መንገድም ሌስቢያን እንደሚሆኑ እያወቁ ነው የሚሄዱት ይሄ ማለት በእኛ አማርኛ መጀመሪያ ላይ ያው ያንገረግራሉ፣ እኛ እንደዚህ አንፈልግም ምናምን። ሌላ ጾታ የመቀየር ስራዎችን ነው ማለት ነው አይደለ? እዛ አሉ ይኖራሉ። አያችሁ፣ ይሄ ቪዲዮ በጣም የሚገርም ነው። የታምራት እህት ታምራት ልታስወጣ በአንድ እበቷ በቃሏ ታምራት መኖሩን ተናገረች። ለነገሩ እኛም አውቀው ነው አለመኖሩ፣ ግን የሄዱበት መንገድ ነው አያችሁ። የሄዱበት መንገድ በጣም ይገርማል። እኔ ያሳዘነኝ ነገር ይሄ ታምራት የሚባለው ይሄ ታምራት የሚባለው እህት አለችው ሴት ልጅ ግን ከየክፍለ ሀገሩ ሴቶችን ልጆች እየለቀመ እንደሰማ ነው ብራዚል ሊካል ወንድ ላይ ያረጋቸው፣ ወይም ደግሞ እንደሰማ ነው ጾታቸውን ሊያስቀይራቸው፣ ወይም ደግሞ ሴት በሴት እንዲጋቡ እንደዛ ለማድረግ ተመልከቱ። አንድ ሴት እህት ያለችው እናት ያለችው በዚህ ደረጃ የሌላ ሴት እህቱን የሌላ ሴት እንደዚህ ማድረግ አያሳዝንም? አያሳዝናችሁም? እህት ወንድሞቼ፣ ምን አይነት ድፍን ድንጋይ የሆነ ማንድን ነው የያዘው አይምሮ፣ ምን አይነት ሰው ነው? እኔ ተይዞ አሁን እኔ የሚገርመኝ ነገር አንድ ነገር ልንገራችሁ፣ ተይዘውም እኮ ወይ በዋስ ይፈታሉ። አሁን የያዟቸው ነገ ተመልሶ ይወጣሉ። ምን አይነት ቅጣት ነው ይሄ? ልጅ እኮ አገርን ብቻ ቤተሰብን ብቻ አይደለም አገርን ያጠፋ። ምን አይነት መቀጣጫ ተቀጥቶ ቤተሰቦች እንባ ይታጥባል ወይም ይካሳል? እስኪ ንገሩኝ። በምን ቢቀጥ የዚህ ልጅ ወንጀል በምንስ ቢደረግ ይከፈላል? ተመልከቱ ከዚች ተባባሪ ጋር እንደዚህ እያደረጉ በየክፍለ ሀገሩ ልጆችን። የክፍለ ሀገር ልጅ እንግዲህ ምንም የሚያውቀው ነገር የለም ታውቁታላችሁ እናንተ። ከገጠሪቷ አካባቢ አሁን ጦርነት አለ፣ ረሃብ አለ፣ ችግር አለ። ያንን ለማምለጥ እያሉ ወደ ከተማ እያባበሉ ቤተሰቦቻችሁን ታሻሽላላችሁ እያሉ ይህ ወደማያውቁት ህይወት ይመልሷቸዋል። አንድ ጊዜ እንኳን ከመጡ በኋላ በቃኝ ቢሉ እንኳን በቃኝ አያስብሏቸውም። ታቋቸዋላችሁ፣ ይገሏቸዋል። ለምን ሚስጥራቸው እንዳይወጣ እያሉ ስለዚህ፣ እያስገደዱ ነው እንግዲህ ወደዚህ ህይወት የሚከቷቸው ወደ ለዝቢያ ነው የሚያረጓችሁ። ተመልከቱ። አሁን ደግሞ እንደዛ አድርገው ደግሞ ምንድን ነው የሚያረጓችሁ መሰላችሁ? መልሰው ወደ አገራችን ነው የሚለቋቸው። ለምን? ያለውን ደግሞ ለመበከል። ለዛ ነው አሁን በየስክሪኑ የምናየው ጉድ፣ ይሄ ነው እህታቸውን እንደዚህ በዚህ ሲጎዱ፣ ቤተሰቦቻቸውን በዚህ ሲጎዱ፣ የራሳቸውን እህት እንደዚህ እያደረጉ ነው። ተመልከቱ። ወገኖቼ ይሄ ነገር ቀላል ነገር አይደለም። ይሄ ነገር እኔ አንድ ኮመንት ያደረገችልኝ ህዝቡ ሰላማዊ ሰው መውጣት አለበት ቢቻል ጥሩ ነው። ሁሉም ወጦ እነዚህ በዚህ እንትን ተደራጅተው ፍቃድ ተሰጧቸው የሚሰሩ ሰዎች ከሀገራችን ይውጡ ብሎ ሰው ሆ ብሎ መውጣት መቻል አለበት። ግን ያ ሊሆን አይችልም። ያ ሊሆን አይችልም። ይሄ ሰውዬ እኮ እንደዚህ ነፍስ ለማጥፋት የሚጥር ሰው ምናልባት ፓርላማ ውስጥ ሊሆን ይችላል። አናቅም አናቅም። ወይም ደግሞ ሲመቸው ደግሞ እንዴ አስተማሪውን ጠበቃ ያደረገ ሰው እኮ ነው። ምን እናውቀዋለን፣ ከጀርባው ምን እናውቀዋለን፣ የት እንደሚሆን ወይ ደግሞ አየር አብራሪ ይሆናል በማግስቱ። ወይም ደግሞ እንዳልኳችሁ ፓርላማ ውስጥ ቁጭ ብሎ የኢትዮጵያን ሕግ የሚቀረር ይሆናል። ወይም ደግሞ እንትን ነኝ ብሎ ኤምባሲ ነኝ ብሎ ወይ ኮንስላ ነኝ ብሎ የሆነ ቦታ ኦፊስ ይዞ የተቀመጠም ሊሆን ይችላል። አናቅም። እኛ ግን ይሄንን ነገር ህዝቡ እንዴት ነው የሚከላከለው? ከነዚህ ከወንድሞቻችን ጋር እንዴት ነው ህዝቡ የሚተባበረው? እንዴት ነው የሚተባበረው? እስኪችን ቪዲዮ አዳምጠን ደግሞ እንመለስ። ግን ያው እሱ ባህሪውን ቀየረ፣ ከፈረንጆች ጋር ሲውል ሲውል ሲሄድ ከነጮች ጋር መገናኘት ጀመረ። ከአንድ ከነጭ ጋር መጣ መጥቶ እንደዚህ እንደዚህ እንትን ሲል አለ። ምንድን ነው ስለው፣ አይ እንደዚህ እንደዚህ የድርጅት እንትን ነው እርዳታ ይሰጣሉ እንደዚህ እንትን እላሉ ምናምን ሲለኝ፣ አድኔ ኦርቶዶክስ ነኝ፣ በእንደዚህ አይነት ገብስ አልገባም እዛ፣ አንተ እንደጀመርከው እዛው ጨርሰው አልኩት፣ አልቀበልም አልኩት። ሄደ። ሰማችሁ? እኒህ አባት ልጃቸው ታምራት ከነጭ ጋር ነው የሚመጣሉ። ነጭ ነው እሱን የሚመራ ያለው፣ ነጭ ነው። ያያችሁ፣ እንዲ ነው ያልኳችሁ። የኛ ሰዎች ለነሱ መሳሪያ ሆነው እኛን እየጎዱ እኔ ይሄን ልጅ የመያዣው ናፈቀኝ፣ ናፈቀኝ፣ ናፈቀኝ ነው የምላችሁ። የመጨረሻው ናፈቀኝ። እኔ እንደሰው መልክ አለ ወይ የሚለው ጥያቄ አለ። እንደሰው ያስባለው የዚህ ልጅ አእምሮ የዚህ ልጁ እንደዚህ ገንዘብ ደፍኖት ለነጮች እስኪገዛ ያደረገው ምክንያቱ ምንድን ነው? በእህቶቹ በእናቶቹ ያስጨቀነው ምንድን ነው? እኔ ተይዞ እስኪቀርብ ድረስ በጣም ጉጉታለኝ። ግን እህት ወንድሞች አሁንም ደግሜ ደግሜ ላቸዋለሁ እንድታስጠነቅቁ ፈልጋለሁ። ሁላቸውንም እንግዲህ እኔ የገርማሽ ከዚህ በፊት ብያቸዋለሁ በብዙ ሰብስክራይብ ስላደረኳቸው በብዙ ኢሜል በየእንትኑ ነው ገብቼ ኮመንት የምሰጠው፣ ባለኝ ኢሜል ሁሉ ነው ገብቼ ኮመንት የምሰጠው። እናንተም እንደዛ አድርጉ። አቤልም ሆነ ሌሎቹ ማንንም ሰው ማመን የለባቸውም። እህት የለም፣ ወንድም የለም፣ ሁሉም አብረው ነው። አንድ ሰው ቢጠራቸው ብቻውን ነጠል ብሎ እንደ አቤል መሄድ የለበትም ከአሁን በኋላ። እርግጠኛ ነኝ ትምህርት ይሆነዋል። ግን ደግማችሁ እንንገረው። ሰው ሆኖ ማይሳሳት የለም። እናቱ እህቱ፣ ወንድሙ ጠሩት፣ እናቱ እናቱ እንኳን ብትጠራው ብቻውን መሄድ የለበትም። ሁሌም በግሩፕ ነው መንቀሳቀስ ያለባቸው። እንግዲህ ተመልከቱ፣ እነዚህ ወጠምሾች ሁለቶቹ አንቀው ይገሉት ነበር። ይህ ተመልከቱ፣ እንዳበበ ወጠምሻ ነው አንዱ። ስለዚህ እሱ ባይደርስለት ነበር ቢገሉት ነበር። ለብቻ መንቀሳቀስ አያስፈልጋቸውም። እነሱ ኮ ከሌላ መንግስት ጋር ነው የሚጣሉትና መንግስት ደግሞ ጦር ያስፈልጋል አብሮ ጦሩ ነው የሚጣላ። ስለዚህ በጦር ነው መንቀሳቀስ ያለባችሁ፣ በግሩፕ ነው። እናቱ እንኳን እናቱ ብትደውልለት እንኳን አቤል ብቻውን መሄድ የለበትም። ብቻውን እንኳን እህት ወንድም፣ የምንጠራጠራችሁ እናቱ እንደዛ የምትሳሳላት እናቱ እንኳን ብትደውልለት አቤል ብቻውን መንቀሳቀስ አይገባውም። ለምን መሰላችሁ እንደዚህ ያልኩ እናትየው አንድ ነገር ያደርጋሉ ብዬ አይደለም። የእናትየው አሁን ወንድም እየ ተሰረቀ ስልክ እንዳለው የውሸት እናት ደግሞ ደሞ ስልካቸው ራሳቸው ወይ ልጁ ተቀብሎ አሰጡ ያስደውል ይችላል። ስለዚህ የትን ቦታ ቢሆን ብቻ የምንቀሳቀስ የለም። አሁን ደግሞ ሰምተናል ብሩኬንም ደሞ አንተ ስላተረፍከው እየተፈለክ ነው ተብሏል። በርግጠኛም ነው እያንዳንዳችሁ ልዑልንም እየፈልጓቸዋል። ስለዚህ ለብቻ መንቀሳቀስ የሚባል ነገር ማቆም አለባቸው። ይሄንን አስምሩበት። ይሄንን ሁላችንም ትኩረት ሰጠው እንዲያደረጉበት ነው የምናስጠረቅቃቸው። ለእኛ እነሱ የእኛ ተስፋዎች ናቸው። እንደዚህ አይነት መናጤዎችን እየመነጠሩ የሚያወጡልን እነሱ ናቸው። ስለዚህ እነሱ የእነሱ እድሜ ለእኛ ያስፈልገናል። የእነሱ ጤና፣ በህይወት መኖር ለእኛ ያስፈልገናል፣ ለሀገራችን ለምናስብ ሰዎች። ሌላው ደግሞ ምንድን ነው አሁን እቺ እቺ ወንበዴ ስትናገር ስለ ፓስፖርቱ፣ እነዚህ ሰዎችን እያመጡ ወደ ብራዚል የሚልኩት ሰዎች ከክፍለ ሀገር የሚመጡ የራሱ የቻለ ደላል አለው ብሏል። ምንጩ መድረቅ አለበት። እያንዳንዱ ደላላ መለቀም አለበት። ትኩረት ይሰጥበት። እያንዳንዱ ከመሰረቱ የገበሬን ልጅ እየነጠቀ የሚያመጣ ጧሪ የሚያሳጣቸውን እነሱን ተለቅመው ማውጣት አለባቸው፣ መለቀም አለባቸው። እያንዳንዳ ይህንን ደግሞ መናገር መቻል አለብን። ማስተዋሰብ ብዙ ነገር አለባቸው። ስንቱን የድረሱት። በእርግጥ ግን እንደሚያነቡት ስለምናውቅ ትኩረት ሰጠው እንዲያዩበት፣ አስተያየት እንድሰጡ እፈልጋለሁ። በተረፈ ግን እህት ወንድሞቼ በእውነት ነው የምላችሁ። ከልብ ከልብ ከልብ አድርጌ አመሰግናለሁ። አስተያየታችሁን አነባለሁ። በጣም በጣም ምስጋና ላይ ለእናንተ። በተረፈ በሌላ አስተያየት እስከምንገናኝ ለዛሬው በዚህ እሰናበታችኋለሁ። እባካችሁ ሼር አድርጉልኝ። ሰብስክራይብ እንዲጨምር እፈልጋለሁ። የበለጠ ተደራሽ እንደሆኑ እፈልጋለሁ። እርግጠኛ ነኝ እህት ወንድሞቼ እንደምትረዱኝ በሌላ አስተያየት እስከምንገናኝ በዛሬ በዚህ ተሰናበታችኋለሁ። ባይ